በስምአብ ወወልዱ መንፈስ ቅዱስ አህዱ አምላክ። የማቴዎስ ወንጌል ምዕራፍ 13 በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባህሩ አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበሩ። እንዲህ እያለም በምሳሌ ብዙ ነገርን ነገራቸው። ንሆ ዘሪ ሊዘራ ወጣ። ሲዘራን በመንገድ የወደቀ ዘር ነበረ፣ የሰማይ ወፎችን መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይ የወደቀ ዘርም ነበረ። ለመሬቱም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም አልነበረውምና ደረቀ። በሾ መካከል የሚወደቀ ዘር ነበረ። በበቀለም ጊዜ እሾ አነቀው፣ አጣበቀውም። በመልካም ምድር ላይ የሚወደቀ ዘር ነበረ፣ ፍሬም ሰጠ። መቶ ያፈራ ነበረ፣ ስድሳ ያፈራ ነበረ፣ ሠላሳ ያፈራ ነበረ። ጆሮ ያለው መስማትን ይስማም። ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ? አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው። ለእናንተ የመንግሥተ ሰማያትን ሚስጥር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጡታል ይጨምሩለታልም፣ የሌለውን ግን ያንኑ ያለውን ቅሉ ይወስዱበታል። ስለዚህም እያዩ ስለማያዩ እየሰሙም ስለማይሰሙ ስለማያስተውሉም በምሳሌ ነግራቸዋለሁ። መስማትን ትሰማላችሁ፣ ልብ አታደርጉም፣ ማየትንም ታያላችሁ፣ አትመለከቱም በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው፣ የዚህ ሕዝብ ልቡ ደንድኗልና፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸም ዘንድ። የእናንተ ግን ዓይኖቻችሁ ያያሉና ጆሮዎቻችሁም ይሰማሉና ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኝተው አላዩም። እናንተ የምትሰሙትንም ሊሰሙ ተመኝተው ተመኝተው አልሰሙም። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግሥተ ሰማያትን ቃል ሰምቶ የማያስተውል ሁሉ ክፉ መጥቶ በልቡ የተዘራውን ቃል ይነጥቀዋል፤ በመንገድ የተዘራው ዘር ይህ ነው። በጭንጫ ላይ የተዘራውም ቃሉን የሚሰማና ፈጥኖ በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ላይ ስር የለውም፤ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወደው ይክዳል። በሹ መካከል የተዘራውም ቃሉን ሰምቶ የዚህ ዓለም ሐሳብና የሀብት ማታለል ቃሉን አንቆት ያለ ፍሬ የሚቀረው ነው። ነገር ግን በመልካም ምድር ላይ የተዘራው ይህ ቃሉን የሚሰማና የሚያስተውል ነው። እርሱም አንዱ መቶ፣ ሌላውም ስልሳ፣ ሌላውም ሰላሳ ፍሬ ይሰጣል። ሌላ ምሳሌም እንዲህ ሲል መሰለላቸው። መሰለላችሁ መንግስተ ሰማያት በእርሻው ላይ መልካም ዘርን የዘራ ሰውን ትመስላለች። ቤተሰቦቹም ተኝተው ሳለ ጠላት መጥቶ በስንዴው መካከል እንክርዳር ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ ወዲያውኑ እንክርዳዱ ታየ። የባለእርሻው አገልጋዮችም መጥተው አቤቱ በእርሻ መልካም ዘር ዘርተህ አልነበረምን? እንግዲህ እንክርዳዱ ከየት መጣ? አሉት። እርሱም ጠላት ሰው ይህን አደረገ አላቸው። አገልጋዮቹ ግን እንግዲህ ሂደን ልናርመው ትወዳለህን? አሉት። እንክርዳዱን ስታርሙ ስንዴውንም ጨምራችሁ እንዳትነቅሉ፣ አይሆንም ተዋቸው፣ እስከ መከር ድረስ አብረው ይደጉ በመከረን ጊዜ አጫጆችን አስቀድማችሁን እንክርዳዱን ልቀሙ፣ በየነዶውም አስራችሁ በእሳት አቃጥሎ፣ ስንዴውን ግን በጎተራ ላይ የሰብስቡ ትላቸዋለሁ አለም። ሌላም ምሳሌ እንዲህ ብሎ መሰለላቸው። መንግሥተ ሰማያት ሰው ወስዶ በእርሻው ላይ የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአታክልት ሁሉ ትበልጣለች። የሰማይ ወፎችን መጥተው ከቅርንጫፎቿ በታች እስኪያርፉ ድረስ ታላቅ ዛፍ ትሆናለች። ሌላ ምሳሌንም ነገራቸው፤ እንዲህም አለ። መንግሥተ ሰማያት ሴት ወስዳ በሦስት መስፈሪያ ዱቄት የለወሰችውን ሁሉንም እንዲቦካ ያደረገውን እርሾ ትመስላለች ሁሉንም እንዲቦካ ያደረገውን እርሾ ትመስላለች። ጌታችን ኢየሱስም ይህን ሁሉ ለሕዝቡ በምሳሌ ነገራቸው፤ ያለ ምሳሌ ግን አልነገራቸውም። በነቢይ አፌን በምሳሌ ከፍታለሁ ከጥንት የተነገረውንም በምሳሌ እናገራለሁ የተባለው ይፈጸም ዘንድ ከዚህም በኋላ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ አላቸው፣ መልካም ዘርን የዘራ የሰው ልጅ ነው። እርሻውም ዓለም ነው። መልካሙም የዘር መልካሙም ዘር የመንግሥት ልጆች ናቸው። እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም ፍጻሜ ነው። አጫጆቹም መላእክት ናቸው። እንግዲህ አስቀድሞ እንክርዳዱን እንደሚለቅሙት በእሳትም እንደሚያቃጥሉት በዚህ ዓለም ፍጻሜም እንዲሁ ይሆናል። የሰው ልጅም መላእክቱን ይልካል፣ ከመንግሥቱ ማላውያንንና በደልን የሚያደርጉትን ሁሉ ይሰበስባሉ፣ ወደ እሳት ጉድጓድም ይጥሏቸዋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። ያን ጊዜም ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። ጆሮ ያለው መስማትን ይስማም። ዳግመኛም መንግሥተ ሰማያት በእርሻ ውስጥ የተቀበረች ወርቅን ትመስላለች። ሰውም አግኝቶ ሰወራት፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያችን እርሻ ገዛት። ዳግመኛም መንግሥተ ሰማያት ክቡር እንቁን የሚሻ ነጋዴን ትመስላለች ዋጋዋም ብዙ የሆነ አንዲት እንቁን ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ዳግመኛም መንግሥተ ሰማያት በባሕር ውስጥ የተጣለችውን የዓሣ ወገንን ሁሉ የሰበሰበችውን መረብ ትመስላለች። በሞላችም ጊዜ ወደ ዳራ ወጧት ተቀምጠውን መልካም መልካሙን መርጠው ወደ ሳጣናቸው ጨመሩ፣ መጥፎውን ግን ወደ ውጭ ጣሉት። በዓለም ፍጻሜም እንዲሁ ይሆናል። መላይክት ይመጣሉ፣ ኃጣናንም ከጻርቃን መካከል ይለያሉ። ልቅሶና ጥርስ ማፋጨት ወዳለበት ወደ ሳት ጉድጓድም ይጥሏቸዋል። ጌታችን ኢየሱስም እንግዲህ ይህን ሁሉ አስተዋላችሁ አላቸው። እነርሱም ነርሱ ማወ ያሉት አሉት። እርሱም ስለዚህ ለመንግሥተ የሚያገለግል ፀሐፊ ሁሉ ከሳጥኑ አሮጌውንና አዲሱን የሚያወጣ ባለጸጋ ሰውን ይመስላል አላቸው። ጌታችን ኢየሱስም እነዚህን ምሳሌዎች በፈጸመ ጊዜ ከዚያ ሄደ፣ ወደ ሀገሩም መጣ። እስኪደነቁ ድረስም በመኩራባቸው አስተማራቸው። እንዲህም ይሉ ነበር እንግዲህ ይህ ሁሉ ጥበብና ታምር ከየት ተሰጠው? ይህ የጠራቢው ዮሴፍ ልጅ አይደለምን? የእናቱ ስምስ ማርያም አይደለምን? ወንድሞችስ ያዕቆብና ይወሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? እንግዲህ ይህ ሁሉ ጥበብና ታምር ከየት ተሰጠው እያሉ ስለ እርሱ ያንጎራጎሩ ጀመር። ጌታችን ኢየሱስ ግን ነቢይ በሀገሩና በወገኑ እንጂ በሌላ የማይከበርበት የለም አላቸው። በአለማመናቸው ምክንያት በዚያ ብዙ ታምራትን አላደረገም። የማቴዎስ ወንጌል ምዕራፍ 14 በዚያ ወራትም የገሊላው ንጉሥ ሄሮድስ የጌታችን የኢየሱስን ዝና ሰማ። ሎሌዎቹንም፣ ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በእርሱ ታምራት ይደረጋል አላቸው። እርሱ ሄሮድስ በወንድም በፊልጶስ ሚስት በሄሮዲያዳ ምክንያት ዮሐንስን አስይዞ በእስር ቤት አግዞት ነበርና፣ ዮሐንስም እርሷ ላንተ ትሆን ዘንድ አይገባህም ይለው ነበር። ሊገድለውም ወዶ ሳለ ሕዝቡን ይፈራቸው ነበር፣ ዮሐንስን እንደ ነቢይ ያዩት ነበርና። የሄሮድስም የልደቱ ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነችለት፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ ሊሰጣትም አለላት። እርሷ ግን አስቀድማ በእናቷ ዘንድ አውቃ ነበርና የመጥምቁን የዮሐንስን ራስ አሁን በወጭት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለመሃላው አብረውት በማዱ ተቀምጠው ስላሉት ሰዎች ይሰጧት ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ የዮሐንስን ራስ አስቆረጠው። ራሱንም በወጭት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠች። ደቀ መዛሙርቱ መጡ፣ በድኑንም ወስደው ቀበሩት። መጥተውም ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስም ይህን በሰማ ጊዜ በታንኳ ሆኖ ከዚያ ብቻውን ወደ ምድረ በዳ ሄደ። ሕዝቡም ሰምተው ከየመንደሩ በእግር ተከተሉት። በወጣም ጊዜ ብዙ ሰዎችን አይቶ አዘነላቸው፣ ድውዮቻቸውንም አዳነላቸው። በመሸ ጊዜም ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ ሰዓቱም አልፏል። ወደ መንደር ገብተው ምግባቸውን ይገዙ ዘንድ ሕዝቡን አሰናብታቸው፣ አሉት። ጌታችን ኢየሱስም እንደራባቸው ሊሄዱ አይገባም፣ እናንተ የሚበሉትን ስጧቸው እንጂ፣ አላቸው። እነርሱም ከሁለት ዓሣና ከአምስት እንጀራ በቀር በዚህ ምንም የለምና፣ አሉት። እርሱም እነዚያን ወደዚህ አምጡልኝ፣ አላቸው። በመስኩም ላይ እንዲቀመጡ ሰዎችን አዘዘ። አምስቱን እንጀራና ሁለቱን ዓሣ ይዞ ወደ ሰማይ ተመለከተና ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ አስራ ሁለት መሶ ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር ወንዶቹ አምስት ሺህ ያህሉ ነበር። ያን ጊዜም ሕዝቡን እስኪያሰናበት ድረስ ደቀ መዛሙርቱ በታንኳው ገብተው ወደ ባህር ማዶ ቀድመውት ይሄዱ ዘንድ ግድ አላቸው። ከዚያም በኋላ ሕዝቡን አሰናብቶ ሊጸልይ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያው ነበር። ታንኳው ግን እነሆ በባህር መካከል ነበር። ከማይበሉም የተነሳ ይታወቅ ነበር ነፋስ ከፊቱ ነበርና ከሌሊቱም በአራተኛ የቱ ክፍለ ሰዓት ጌታችን ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱን በባህር ላይ ሲሄድ ባዩት ጊዜ ምትሐት ነው ብለው ደነገጡ፣ ከፍርሃትም የተነሳ ጮኹ። ወዲያውም ጌታችን ኢየሱስ አይዟቸውን የነኛ አትፍሩ አላቸው። ጴጥሮስም መልሶ አቤቱ አንተ እስከሆንክ በውሃው ላይ ወደ አንተ እንዲመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳው ወርዶ ወደ ጌታችን ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን ነፋሱ በርትቶ ባየ ጊዜ ፈራ፣ ሊሰጥምም ጀመረ። ያን ጊዜ አቤቱ አድነኝ ብሎ ጮኸ። ወዲያው ጌታችን ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ለምን ተጠራጠርክ? አለው። ወደ ታንኳውም በወጣ ጊዜ ወዲያውኑ ነፋሱ ጸጥ አለ። በታንኳውም ውስጥ የነበሩት ሁሉ በእውነት አንተ የእግዚአብሔር ልጅ ነህ እያሉ ሰገዱለት። ባሕሩንም ተሻግረው ወደ ጌንሳሬጥ ምድሩ ደረሱ። የዚያ ሀገር ሰዎችም አወቁት፣ ወደ አውራጃዎቻቸውም ሁሉ ላኩ። በሽተኞችንም ሁሉ አመጡለት። የልብሱንም ዘርፍ ይዳስሱ ዘንድ ለመኑት። የዳሰሱትም ሁሉ ይድኑ ነበር። የማቴዎስ ወንጌል ምዕራፍ 15 ከዚህ በኋላ ከኢየሩሳሌም የመጡ ጻፎችና ፈሪሳውያን ወደ ጌታችን ኢየሱስ ቀርበው እንዲህ አሉት፣ ደቀ መዛሙርትህ የሽማግሌዎችን ሥርዓት ለምን ይተላለፋሉ? እንጀራ በሚበሉበት ጊዜ እጃቸውን አይታጠቡምና። እርሱም መልሶ እንዲህ አላቸው፣ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? እግዚአብሔርስ አባትንና እናትህን አክብር፣ በአባቱና በእናቱ ላይ ክፉ ቃልን የተናገረ ፈጽሞ ይሙት ብሏል። እናንተ ግን አባቱን የምናቱን ከእኔ ከኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም የእናቱን አያከብርም ትላላችሁ። ስለወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ በእናንተ ላይ እንዲህ ሲል መልካም ተናገረ። ይህ ሕዝብ በከንፈራቸው ያከብሩኛል፣ በልባቸው ግን ከኔ እጅግ ይርቃሉ። የሰው ወግ የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። ሕዝቡንም ጠርቶ እንዲህ አላቸው ስሙ አስተውልም አስተውሉም። ሰውን የሚያረክሰው ወደ አፍ የሚገባው አይደለም ከአፍ የሚወጣው ሰውን ያረክሰዋል እንጂ። ከዚህም በኋላ ደቀ መዛሙርቱ ቀርበው ፈሪሳውያን ንግግርህን ሰምተው እንዳንጎራጎሩ ታውቃለህን አሉት። እርሱም መልሶ እንዲህ አለ፦ የሰማዩ አባቴ ያልተከላት ተክል ሁላ ትነቀላለች። እነርሱን ተዋቸው፣ እውሮችን የሚመሩ እውሮች ናቸውና፣ እውርም እውርም ቢመራ ሁለቱም ወደ ጉድጓድ ይወድቃሉ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ጌታችን ኢየሱስም እንዲህ አላቸው እናንተም ገና ይህን አላስተዋላችሁምን? ወደ አፍ የሚገባው ሁሉ ወደ ሆድ እንደሚወርድ ወደ ውጭም እንደሚወድቅ አታውቁምን? ከአፍ የሚወጣው ግን ከልብ ይወጣል፤ ሰውንም የሚያረግሰው ይህ ነው። ከልብ ክፉ ሐሳብ ይወጣልና ይኸውም መግደል፣ ምንዝርነት፣ ዝሙት፣ ስርቆት፣ በሐሰት መመስከር፣ ስድብም ነው። ሰውን የሚያረግሱት እነዚህ ናቸው። እጅን ሳይታጠው መብላትስ ሰውን አያረግሰውም። ጌታችን ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆ አንዲት ከነአናዊት ሴት ከዚያ ሀገሩ ታቤቱ የዳዊት ልጅ ዘንልኝ ልጄን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ጌታችን ኢየሱስ ግን እንድምቀ አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት እኛን እየተከተለች ትጮኻለችና ብሎ ማለዱት። እሱም መልሶ ከእስራኤል ቤት ወደ ጠፉት በጎች ብቻ እንጂ አልተላኩም አላቸው። እርሷ ግን ቀርባ አቤት ወርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አሁን ጌታዬ፣ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚህም በኋላ ጌታችን ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ከዛችም ሰዓት ጀምሮ ልጇ ዳነ። ጌታችን ኢየሱስም ከዚያ አልፎ ወደ ገሊላ ባሕር አጠገብ ደረሰ። ወደ ተራራ ሞቶ በዚያ ተቀመጠ። ብዙ ሕዝብም ወደ እርሱ ቀረቡ። ከእነርሱ ጋርም አንካሶችን፣ እውሮችን፣ ደንቆሮዎችን፣ ልምሾዎችንና ሌሎችንም ብዙዎች በሽተኞችን አምጥተው ከጌታችን ከኢየሱስ ክርስቶስ እግር በታች አኖሯቸው፣ እርሱም አዳናቸው። ሕዝቡም ዲዳዎች ሲናገሩ፣ ሽባዎች ሲድኑ፣ አንካሶች ሲሄዱ፣ እውሮችም ሲያዩ አይተው እስኪደነቁ ድረስ የእስራኤልን አምላክ አመሰገኑት። ጌታችን ኢየሱስም ደቀ መዛሙርትን ጠርቶ እነዚህ ሰዎች ያሳዝኑኛል፣ በዚህ ከእኔ ጋር ከዋሉ ሦስት ቀን ነውና የሚበሉትም የላቸውም። በመንገድ እንዳይደክሙ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ እንጀራ በምድረ በዳ ከውዲት እናገኛለን አሉት። ጌታችን ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም ሰባት እንጀራ ጥቂትም ዓሣ አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። ሰባቱን እንጀራና ዓሣውን ይዞ አመሰገነ። ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ ሰባት ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከልጆች በቀር አራት ሺህ ወንዶች ነበሩ። ሕዝቡንም አሰናብቶ ወደ ታንኳው ገባ። ወደ መጌዶል አገርም ሄደ። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።